ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ብዝት ብዝት ስትት ይባል። ያብ ቀብራራው መቷል። ከች ከተቸች ብሎ አህ፣ ቀብራራ ያለው ጀንትሉ መቷል ማለት ነው። ከዚህ በመቀጠል ሄሎ መታ ያዘ ይልቀቅኝ ቀለበቱን አፍንጫው ላይ ወልወራለት ይልሽ ማለት ነው። ኑሮ መረርኝ ምናምን ብላ ማለት ነው። ዋይ ዋይ! ይሄ መሰለሽ ሸበላ፣ መለጠሽ እግዚአብሔር አመለጠሽ። ከአንቺ የበለጠሽ ሴት ያገኛል። ምን ይመስል ስዕል ይመስልሽ ሴት ያገኝ። ኦዲየንሶች፣ መድኃኔ ዓለምን እንዳትናደዱ አንድ ፎቶውን ዘቅዘቃችሁ እራሱ እንዳትሰድቡ። እሱ የሚገባውን ምስት ጠይቋል፣ የሚገባውን ይቅርታ ጠይቋል። አፍንጫዋ ላይ እንዲሾረባት እሷ ነች። ምንም እንዳይመስላችሁ፣ እንዳትናደዱ፣ እንዳትቃጠሉ። ቀረባት ቀረባት እንጂ እሱ መጣሽ ቀረሽ ምን ስሰራለስ ነው። ማርያምን፣ ኦዲየንሶች ደጋፊ የሆናችሁት ማለት ነው። እንዳትናደዱ፣ በእንዳልክ የተቃጠላችሁት ውስጣችሁ የተሰማ ያረራችሁት ይበቃችኋል። ስለዚህ እንደኔ ዘና ፈታ ብላችሁ ስሩ ማለት ነው። ስለዚህ ቀብራራ ውዬ አይዞክ አይዞክ የኛ ጀንትል ማለት ነው። ስንቱ ሰግደው የሚኖሩ ልካሉ ብለው ከሸበላ ሸበላ፣ ከባህሪ ባህሪ፣ ከቆፍጣናነት ቆፍጣናነት እግዚአብሔር አሟልቶ ሰጠክ ማለት ነው። ነገ ራሷኑን የሚቆጫት ነገ ራሷኑ ትጸጸትበታለች። ምንም እንዳይመስልህ ማርያምን ተስ ይሄ ትርኪ ምርክ ይሄ ይሄ እንቁራሪት አይን ልቧ ውስጥ ገብቷል መሰለኝ። ይሄ ልዑል የሚባለው የሻለ መጥማጥ መጥማጥ ያዋጣሽ ቀረብሽ እንጂ አይሞቀው አይበርደው። ምን መሰለሽ፣ ጀንትል ሴት አምጥቶ መስራት ይችላል። ማናችንም አንሰድበው ማናችሁ እግዚአብሔር ምስክሬ ነው። ይቅርታ ብሏታል። እወድሻለሁ፣ እንዳጣሽ አልፈልግም ብሏት ከዚህ የበለጠ የውስጥ ጉሮሯና የውስጥ ዳቧን እንዲልሳ ነው እንደፈለገችው ኧረ ጦስክን ዘና በል ዘና በል ማናችንም አንሰድብል ማናችንም ማናችሁም ከዛሬ ጀምሮ ማለት ነው ሄሎ ምደግፉ ለሷ ብላችሁ አፈርድሜ እሷ እልህ የተያዘችው ከኦዲየንሶች ጓ ነው ከደጋፊዎቿ ጋ ነው እልህ ተያይዛ ያለችው ማለት ነው የደጋፊዎቿን ቅስም መስበር ላይ ነው የያዘችው የሚደግፏት የእሷን እድገት የሚፈልጉትን ቅስማቸውን ቅስማቸውን እያለች ማባረር ነው የፈለገችው ማለት ማንም አያለቅስልሽም ማንም በእንዳልክ ደምን ባያለቀስ ነው ይበቃናል። አንቺ ነሽ እንጂ የምትጠቀሚው፣ ማን ማን ማን ይንቦቆቦቅልሻል? ከዛሬ ጀምሮ ማለት ነው። አዝናለኝ። ሀያ አራት ሰዓት ቲክቶክ ላይ ከአንቺ እኩል አፈርድሜ እየጋጡ ያንቺን እድገት የሚፈልጉ ራሳችሁን፣ ጊዜያችሁን አትፍቱ አትፍጁ። መድሃን ያለም ደጋፊ የሆናችሁ ልጆች ማለት ነው። ጊዜያችሁን፣ ራሳችሁን አንድ ሰው ሰውን የማያከብር ከሆነ ደገፋችሁት አንድ ምን እሷ ነች የሚጎልባት ላይክ ምናም የሚጎልባት እሷ ነች እንጂ ምን ስትጠቀሙ ነው? ጭንቅላታችሁን ከማሳበድ ውጭ ማለት ነው። ስለዚህ ያብዬ ወንድሜ ይመችክ፣ ይመችክ። አንተ አተግፋት እንጂ እንኳን ገፋችክ ማለት ነው። ያዋጡሽ፣ ያዋጡሽ እነዛ። ድጋሚ ደግሞ ደም ስታለቅሽ ይናያለን፣ ድጋሚ ስትንፈቀፈቂ ይናያለን። ገባሽ ወይ? ደብክ ነበር። ከዚህ የበለጠ ይለጠጠልሽ እንዴ? ይለጠጠልሽ ወይ እንዴ ከዚህ የበለጠ ይሞተልሽ እንዴ? መድኃኔዓለም ዝም ምንም አልመሰለኝም። ክርስቶስ ምስክሬ ነው። ከጥፍር ቆሻሻ እዝነት እንኳን የለ። አሁን ባደረግሽ ነገር አይሰማኝም፣ ምክንያቱም ልጁ የሚገባውን ያህል ምስዋት ውሏል፣ የሚገባውን ያህል አድርጓል። ገባሻል። ምናልባት እስቲ እናያለን፣ እናያለን። ተመልሰሽ ስታለቅሺ እናያለን። አደለ እንዴ? ኦዲየንሶችሽን የማታከብሪ ክብር ለሰው የሌለሽ ማለት ነው ክብር ለአንቺ ፍርድሜ የሚግጡ ታ ያረሳት የሚያለቅሱልሽ አለሁ አይደል እንዴ? ቆፍጣናው ምን የመሰለ ሸበላ ነው የምታመጣው። እንዳትጨናነቅ ማርያምን። ምን ማንኛውም ሴት ብላልክ ነው የምትኖረው። የውስጥ እግር ህልሳ ማለት ነው። እሷ ለካ ፍቅር ሳይኖራት ነው ማለት ነው፣ ከአንተ ጋር የጀመረችው ራሱ ማለት ነው። ይቅርታል አልካለ ይቅርታ። በቃ አላሟዋ ሌላ ሁኗል ማለት ነው አላሟ ያቀረብሽ እንጂ እሱ ምን የመሰለችው ኮረዳ አንከባሎ ይመጣል። ድሮም ሴቶች የሚሆነን ሰው አናቅም፣ እንደ ሀያ የሚደልዘንን እንደ ሀያ የሚነቀንን የተፋ ነው መልሰን ማንሳት እንወዳ። ቋቅ አድርገሽ የተውሽው ላይ መልሰሽ ማንሳት የምትወጂ አይነት ነገር ነች መሰለኝ። ለማንኛውም እግዚአብሔር ክፉን ማለት መልካሙን እንመኝልሻለን። በአንቺ የሚቃጠልም የሚናደድም የለም። ኦዲንሶች እራሳችሁን እንዳታሳብዱ። ይሄ ልጅ ምንም የሚያጠፋው ምንም ነገር የለም። ምንም ነገር የሚያስፈልጋትን ሁሉ አድርጓል፣ ይቅርታ ብሏል። አንድ ሰው ዘቅዝቆ እንዳይሰድቦ እንዳይሰድቦ እናንተን ነው እሷ የናቀችው። ኦዲን፣ እሷን ነው የላቀችው። እንደዛ የምትንሰፈሰፉባት፣ እንደዛ እንትን፣ እሷ የመረጠችው እነ ልዑል ከነሱ ጋር ሻሻይ ሻሻይ ሻሻይ እያለች እድሜዋ መክፋት ነው ማለት ነው። አረ የመትሽ ጊፊ ጊፊ እድሜሽ እዛው ጠውልጎ ጫጭት እኮ ይቀርልሻል። ልልይ እንዴ ደሞ ልውልላለሁ እንዴ ያ ብዬ ወንድሜ ምችት ድል ይበል። በአይንክ በአይንክ ደምን ባ ስታለቅስ ታያለክ። እናት ትሙት ግን የምትችለውን ያህል ጠር አሁንም ተስፋ እንዳ ግን ለበቀል እንዳትሄድ እግዚአብሔርን አሁን ቀጥታ ለበቀል ነው የሚሄደው ማለት ነው። እናት ትሙት ውልን ይሰራለታል ይሰራለታል። እና ለማንኛውም እንወድሃለን፣ እናከብርሃለን። ማርያምን በጣም ትልቅ አስተዋይ እንዳንተ አይነት ሴት ማንኛውም ፈልጋ የምታገኝ ሴት ነ ማንም ሰው አይሰድብህ። ማናቸው ሞደንሶች አይሰድቡክም፣ ምክንያቱም የሚገባህን ይቅርታም ጠይቃሃል። የሚገባህ ምስዋት አናትክ ላይ የወጣችው እሷ ነች። እና ዘና ፈታ በል፣ በመጣኸው መንገድ ከጎንክ ነን ማለት ነው ከጎንክነን ወይኔ ወይኔ፣ ኦዲየንሶች እዬን ያፈር ልብላን የነሱ። አሁን እንግዲህ እንቅልፍም ራሱ አይተኙም፣ እግዚአብሔርን ሰላም አተው ነው የሚያድሩት። እራሳችሁን አትክዱ። ከአሁን ወዲህ ሄሉን የምትባል ነገር እንዳታምኑ፣ ወንድ ይዛ በመጣሽ ቁጥር እንዳታምኑ። የሚያከብራትን ሰው አታከብር፣ የሚንቃትን ሰው ነው የሚሰድባትን የሚሞልጫትን ሰው ነው እሷ የምትወደው። ለማንኛውም ወዳቸዋለሁ አከብራቸዋለሁ። እንግዲህ ጦርነቱ እስቲ እንግዲህ እንዳልክን ደግሞ እናያለን። እንዳልክ አንተ ስቲ እስቲ ደግሞ አንተ ደግሞ ሽማግሌውን ላክና ስቲ አንተንም እናይካለን። ወይኔ ያብን የመሰለ ጀግና መለጣት ወይኔ ያብን የመሰለ ቆፍጣና ስንት ሴቶች የሚመኙት አይነት ወንድ ማለት ነው። መቼም ወንድ አይወጣልሽም ያብን እንደዚህ ያድርግሽ። መቼም ወንድ አይወጣልሽ ደም እንባ የሚያስለቅስ እድሜ ልክሽም አለ። ደግሞ ያ በራሱ አይተውሽም፣ አይገርምሽም? ያ በራሱ አይተውሽ ሳይበቀለው ልዑልን አይተውም። እናያለን፣ የምናየው ነገር ነው። አንቺን ራሱ ሳይበቀልሽ አይተውም። አይደለም ማደለም ልዑልን ለማየት ያብቃን። እናያለን፣ ያለን እድሜና ጤና ይስጠን። ልጆችዬ፣ ኦድንሶችዬ አትናደዱ፣ አትቃጠሉ፣ ምንም ነገር እንዳይሰማችሁ። ቀረባት እንጂ እሱ አልቀረባትም። ቀረባት እንጂ አልቀረባትም። መጣሽ ቀረሽ፣ ከእሷ የበለጠ ሰው ያገኛል። እናቴ ትሙት። ምንም ነገር የፈለገ ደጋፊ ብትሆኑ ማለት በእውነት መንገድ ቆሞ እሺ፣ ራሳችሁን ነው የጎዳችሁ እስካሁን እሷን ደግፋችሁ ማለት ነው። አንድ ቀን ደስተኛ ሆናችሁ ታውቃላችሁ? አንድ ቀን አንድ ቀን ሰላም እንኳን ሰጥታችሁ አታውቅም። እራሳችሁን አድኖ ውጡ። በቃ እሷን ከመደገፍ እልም አድርጋችሁ ውጡ። አይምሯችሁ ሰላም ያገኝ። እቺ እናቴ ሰላም ነው የምትነሳችሁ። ሰላም ማለት ነው። እንቅልፍ እንቅልፍ ቶ ባንቺ ያደሯሉ። ለማንኛውም ወዳችኋሉ፣ አከብራችኋሉ። መልካም ምሽት።